ወንዶች ከላሳችሁ ስሜት ውጭ ሌላ ምን የምታውቁት ነገር አለ? ይሄ ትላለች። ጅራፍ እራሱ መጥቶ እራሱ ሞትኩኝ ይላል አሉ። እኔ አይደለሁም ራሴን የጎዳሁት። ሰው ነው የጎዳኝ። ሰው ነው በቁም የገደለኝ እንጂ ቆይን የሚለው ብሪቱ አንቺ የገደልሽ አይቆጠርም። ጠባለች። አንድ ጊዜ ብቻችን የምትተይ እማ እንድታምኛ ደግሞ ሌላኛው ድራማዋ ነዋ። ወንዴ ተባለ እርም ብዬ አርፌ በተቀመጥኩበት ሰዓት ነበር ራሴ የመጣው። ካዲዎስ እራስን የመጣብኝ እራስ። አንችስ ሚስት እንዳለው እያወቅሽ እቤቱ ድረስ ተጎትተሽ መምጣት ነበረብሽ። ሴት አደለሽም። ንገራቸው እውነቱን ንገራቸው፣ ከመጀመሪያው ሚስት ጋር አብረን መሆን እንደማትፈልግ ነግረኝ እንዳመጣኝ ንገራቸው። እውነቱን አስረግጠ ንገራቸው። እዚህ ድረስ ተከትለሹ ስትመጪ ግን እኔ ህጋዊ ሚስት እንዳለው ነግሬሻል ነበረ። ግን ም ካለ ያኔ በፍቅር ወድቄ ነበር አታ ለመጀመሪያ ጊዜ በፍቅር የወደድኩት ወንድ ቢኖር አንተ ነበርክ እና አሁን ለዚህ ይቅርታ እንደጠይቅሽ ነው። ቢገባሽ እኮ አንቺ በህይወት የተጫወተሽብኛል። በቁሜ ያልሞተ ሰው ሞተ ብለሽ ትቀልጂብኝ ነበረ። ቢገባሽ ደግሞ የእናቴን ግማሽ ንብረቱን አስፈርመሽ አስፈራር ተሻታል። ፍርቱና ሰራተኛ እንደሆነች የነገርከኝ ወደ ቤት ሊዛይ ለመምጣት ጥቂት ቀናቶች ሲቀር ነበር። ይቅርታ ጥሩ ስሜት ላይ ስላለ እረፍት ማድረግ ይፈልጋል። ወደ ኋላ መመለስ እንደማልፈልግ ነግሬሻለሁ። አርነ እንዴ፣ ይህ መንገድ ላይ እየጠበቁ ሴት ምናምን መያዝ ድሮ አልቀረም እንዴ? አሁን ለወሬ አይደለም የመጣሁት። በአንቺ ምክንያት እቅዶች እንዳለ ነው የተበላሹት። ኧረ እባክህ ምን እቅድ! ብቻ እንዲያውም ዝም ብዬ ሳይ ከአንተ ራሱ ተበላሽተሀል። ባትፈታተኝኝ ጥሩ። ብፈታተን ምን ልታመጣ ነው? አንቺ እንዲ የምትሳፈትሽኝ፣ እንዲህ ነው የማጋጭሽ

ባዶ ቤት ውስጥ ብቻዬን አምጬ ነበር የወለድኳት። ኳት ስትወለድ በጣም አስቸግራይ ነበር በጣም እዚህ መደበቅሽ መፍትሄ ነው ብለሽ ታስቢያለሽ? ወንጀል ሰርተሻል እኮ። ምን አስሬ ወንጀል ወንጀል ትልብኛለ ለፖሊስ ደውልና አሳስረኛ። ለነገሩ እዚህ ቤት ውስጥ ከመኖር አስር እጥፍ እስር ቤት ይሻለኛል። በእርግጥ ስላለፈው ማንነትሽ ምንም አላውቅም፣ ስላለፈው ህይወትሽም ነገረሽኝ አታውቂም። በእርግጥ እኔም ስላለፈው ህይወትሽ ምንም ጠይቄሽ አላውቅም። ብጠይቀኝም አልነግረህም ነበር። አሁንስ ልትነግሪኝ ፈቃደኛ ነሽ? በልጅሽ አባት የተነሳ ነው ወንዶችን እንደዚህ የምታዩ? አንተ ጥሩ ወንድም ሆነ ነው በእርግጥ ነው። የጥሩ ወንድ ነኝ ብዬ እንኳን ራሴን ማካበድ አልፈልግም። ግን ደግሞ እንዳንቺ ክፉ አደለሁኝ። በሚስት ላይ ሌላ ሴት እንደማምጣት ከዚህ የበለጠ ክፋት አለ እንዴ? ያወራሁሽ ያለሁት ስለ ልጅሽ ነው። ለምንድን ነው ልጅሽን እንደዛ የምትደበድቢያት? ለምንድን ነው ልጅሽን ማን ስም እየሰጠሻት ቅስሟ ነው የምትሰብሪያት? ሶሊያናን በእንጀራ አባቴ ተደፍሬ የነበር የወለድኳት ቢያንስ አሁን ለምን ወንድ እንደምጠላ በትክክል ያወቅ ይመስለኛል። እና ሶሊያናን የወለድሻት ከእንጀራ አባቴ ነው? የአረመኔ ነው። ለመጀመሪያ ጊዜ ህይወትሽን ያበራሸት እንጀራ አባቴ ነው። እና በሕይወት እንደሌሉ ነግራሽኝ ነበር። አሏሻው ለእናቴ መጀመሪያ ልጇ ነበር። ግን ምን ያደርጋል? እማይረባሰው አግብታ የእሷንም የልጇንም ህይወት አበላሸች። ሶሊን ከመውለዴ በፊት በእንጀራ አባቴ ብደፈርም ህይወቴ መቀጠል አለብኝ ብዬ ጠንክሬ ህይወቴ መቀጠል ጀምርኩኝ። በጣም አዝናለሁ ቤሪ። ከዛ በኋላ ከውጭ ከመጣ ከአንድ ዲያስፖራ ጋር ተታወቄ ለመጋባት ቀን ቁጥረት ነበር። በጣም ይገርማል አይደል? እንጀራ አባቴን ካሳሰርኩት በኋላ ጥቂት የስነ ልቦና ምክር ካገኘውን በኋላ ለመጠንቀር በደንብ ሞክሬ ነበር። የእንጀራ አባቴን ካሳሰርኩት ቀን ጀምሮ የስነ ልቦና ምክር አግኝቼ ህይወቴን እንደ አዲስ ለመኖር ጀምሬ ነበር። አይገርምም? እንደዚህ አይነት ጠንካራ ሴት አትመስኝም? ነበር ጥንካሬ ለራሴም ጭምር ነበር የሚገርመኝ። ግን ምን ዋጋ አለው? ከፍቅረኛዬ ጋር ለመጋባት በቆረጥንበት ሰዓት እኔ ሶሊያንን የሶስት ወር እርጉዝ ነበርኩኝ። ይህ ደግሞ በጣም ያሳዝናል። እኔ የምለው ከፍቅረኛሽ ጋር ግንኙነት ውስጥ አልገባችሁም ነበር? የሚገርመው እሱ አይደል? እጮኜ በጣም ስርዓት ያለውና ለሴት ልጅ ክብር ያለው ሰው ነበር። ምን አለፏ ህይወቴ ሊስተካከል ጫፍ ደርሶ ነበር። ለፍቅረኛሽ በእንጀራ አባትሽ መደፈርሽን አልነገርሽውም ነበር? ሞክሬ ነበር፣ ግን ሊረዳኝ አልቻለም። ቢረዳኝም ከእኔ ጋር አብሮ መቆየት አልፈለገም ነበር። እናም ህልሜን ተለየሁት። እንዴት ነው የኔ ቆንጆ? ቤቴ ተመቸሽ? አዎ ደስተኛ ግን አይደለሁም። ምን ነው የኔ ውድ? እኔ ከምቾቴ ይልቅ እናቴ እንድትወደኝ ብቻ ነበር ፍላጎቴ። እኛ እንወድሻለን እኮ የኔ ቆንጆ። አንቺ እናቴ አይደለሽም። እናቴ ብሄድ ብቻ ናት። ከሁሉም በፊት ግን መጀመሪያ ጥሩ ሕክምና ማግኘት አለብሽ። እንደ ኩዮችሽ፣ እንደ ጓደኞችሽ መጫወት ትፈልጊያለሽ አይደል? እኔ ጓደኛ የለኝም፣ ኖሮኝም አያውቅም። አንቺ ከፈለግሽ እኔ ጓደኛሽ መሆን እችላለሁ። አላልኩሽም ነበር? አንቺ ትልቅ ነሽ የእኔ ጓደኛ መሆናችን እኔ ግን እናትሽ መሆን እችላለሁ አይደል? ስንቴ ነው የምነግራችሁ? እኔ ቤሪ ብቻ ናት እናቴ። ታዲያ ከዛ በኋላ ለእርዳታ ድርጅት ወይም ደግሞ ላሳዳጊ ለመስጠት አልሞከርሽም? ምሷል። ከሱ ይልቅ አክስቴ ጋር አስቀምጫት እንድታድግ ነበር የፈለግኩት። ልጄን ክስቴ ጋር አስቀምጬ የሴተኛ አዳሪነት ሕይወትን ተቀላቀልኩ። ታዲያ ሌላ ስራ አልሞከርሽም ነበር? መጀመሪያ ሆቴል ውስጥ ነበር መስተንግዶ ስራ። ከዛም በኋላ ግን ባር ሌዲዎች የሚያገኙትን ገንዘብ ሳይ ለምን ብዬ ለክብሬ ይጨነቃለሁ ብዬ የእነሱን ስራ ተቀላቀልኩ። ልጅሽ ከአክስትሽ ጋር እያለች ማለት ነው? አክስቴ በጣም ሰካራም ስለነበረች ብዙ አላቆየቻትም። ወዲያው ነበር እኔ ጋር ንጠት ያስቀመጠቻት። ያኔ ነው እሷን በደንብ ማየት የጀመርኩት። ታውቃለህ፣ አሁን ላይ ሳስበው እሷ ሳትሆን እኔ ነበርኩኝ የተረከምኩት። ግን እሺ፣ ለምን ነበረ ታዲያ ልጅሽ ንትመቻት የነበረው? በገባው በወጣው ቁጥር አባዬን ካላመጣሽ እያለች ጨቀጭቀኝ ነበር። አባቴ ነጭ ይሁን ጥቁር አላውቀም። እናትሽ ስለ አባትሽ ምንም ነገር ስታወራ ሰምተሻት አታውቂም? እንዳነሳ አባት እራሱ አፈልግም። ለምን? እኔም እሱ ነው ጥያቄ የሆነብኝ። ፍርቱና አሳመምሽኝ ወይ? ኔን ማመኘን ቆንጆ፣ ደግሞ ስሜን ታውቂዋለሽ? እንደ ሌሎች ሰዎች ሲጠሩሽ ሰምቼ ነው። ወይ የኔ ቆንጆ፣ ጋሽ የሚባለው የእኔ ወላጅ አባት ነው እንዴ? ምን ማነው? እሱ ታዲያ አባትሽ ነው ሲል የሰማሽው? ጠባለች ስታወራ ሰምቼ ነው። ምን ምንድ ነው? ጠባለች ስታወራ የሰማሽ? ኔወድ እማዬ ጋሽ የገባችሁ ሚስት ሆነ እንደሆነ ይ ጠባለች ይ ጠባለች እንደው ዝም በያትሽ። ማማዬ እሷ ዝም ብላ ነው የምታወራው። ሺ ልትወስደኝ ስመጣ ለክስቴ ስነግራት ነው የሰማሁት። ምን ብላ ነው ለክስትሽ የነገረቻት? በግድ ሚስት ካልሆንኩ ትላለች ምናምን ስትል ነበር። እሷን ዝም በያት። ዝም ብላ ነው የምታወራው ሺ አንቺ ግን ለዚህ ቤት ምንድን ነሽ? እኔ እኔማ የጋሺ ሚስት ነኝ። እንዴ? ጋሺ ሁለት ሚስት ነው ያለው ማለት ነው? እረ አንድ ሚስት ነው ያለው? ምናልባት አክስትሽ ትክክል ሳትሆናት ቀረ ለማንኛውም ጸጉርሽን በኋላ ጨርስልሻለሁ መጀመሪያ ቆንጆ ምግብ ላምጣልሽ እሺ የሰው ልጅ ያልተገለጸ መጽሐፍ ነው የሚባለው እውነት ነው ማለት ነው ይሄ አሁን ብሄር ይህንን ሁሉ ህይወት አሳልፋለች ቢባል ማን ያምናል? አሁን ዋናው ነገር ልጅቷ በፍጥነት ጥሩ ሕክምና ማግኘት አለባት። እሱን ደህና ዶክተር እየፈለኩላት ነው። እንግዲህ እኛ ያሰብነው ሌላ፣ እየሆነ ያለው ደግሞ ሌላ ነው። ድሮስ ህይወት እንደዚህ አርለች እና አሁን ምን እናድርገን የምትለው? አላውቅምማ፣ ሁሉም ነገር ተምታቶብኛል። መቼም እንደዚህ ሆና ለፖሊስ አሳልፈን አንሰጣትም አይደል ማ የቤቴስ ጉዳይ ለካሱም አለ ወይ አግባብተን እንደ ካሳ የሆነ ነገር ሰጥተናት ሙሉ ስሙን በአንቺ እንዲዞር ማድረግ ነዋ። እሺ እምትል ይመስልሃል? መቼም ከዚህ በኋላ ቤሪም በድሮ መነጽር እያየሸት አርለም። ለዚህ ጥያቄ መልሴ አንድ ብቻ ነው አላውቅም። ከዛ ቀስ ብዬ ሽሮ መቢያውን አልለው መሰልሽ። ይኸው እስካሁን ድረስ መከታውን ይዞ እየጫኑ አሉ። መከታው ደግሞ ማነው? ያጎቱ ልጅ ልበልሽ አይ ድንጋይ ድንጋይ፣ እንዴት ግን ድንጋይ ድንጋይ ላይ ይቀመጣል? እባክህ ጠቡ። አንቺን ፈልጌ ነው የመጣሁት። ኦኬ ባይ ዘ ወይ አይደል፣ እኔ ከዚህ በኋላ በጸብ አይመቸኝም በፍቅር ማምን ሰው ሆኛለሁ እና በፍቅር ስዊ፣ ማን ከለከለች ማለት ማለቴ ጠባለች። በቃ ብዙ ተላመድን መሰለኝ፣ ስራዬ ሁሉ አንቺን ብቻ ማሰብ ሆኗል። እንዴት ነው እባክህ፣ ስራ ፈተነን። ከምታስብ ለምን ስራ ፈለግ ፈለግ አርጋት ገባም ቦዘን ይው የምሬ ነው። ጠቡ፣ ልቤን በፍቅር ጠብ አድርገህ። ይሄ ነገር እውነት ነው እንዴ? እኔ ራሱ እንዴት እንደተፈጠረ ሳስበው ግርም ይለኛል። እውነት መሆኑ ሁሉ ማመን ያቃተኝ። ከፈለግሽ መጠናናት እንችላለን። አይ ይቅርብኝ። አጠናውክ እኮ በደንብ አጠናውክ። እና ምን ሆነ? መልሴ መልሴ፣ አህ መልሴ

ትወጃለሽ አይደል? ይልቅ ግን እነዚህ ሰዎች እስከ መቼ ነው የሚጠበቁት? እነማን ናቸው? ብሪቱና ተባባሪዎቿ ናቸው እንዴ? ይኸው የደፈረሰው ጠራ። ሌላ ያልደፈረሰ የደፈረሰ ያልጠራ ነገር አለ። አላቅም እኔ በዚህ ሰዓት የሶሊ ሕክምና ብቻ ነው የሚያሳስበኝ። ውይ ሶሊዬ ከነጋ እኮ አላየኋትም ምን እያደረግቸውን? አሁን ነው እንቅልፍ ሸለብ ያደረጋት። ምነው፣ ደነገጥክ? የሆነ የሞተ ሰው ያየ ነው እኮ የምትመስለው። ተረጋጋ እንጂ ሰውዬ። እኔ ልጽበሀል መጣሁ። ተረጋጋ፣ ምን ሆነህ ነው? ለእኔ መጣሁት? ያችን የማትረባ ከአንተ ጋር ተባብሬ ወደ እስር ቤት ለመወር ነው? ኧረ ዛሬ ምን ተገኘ? እባክህ ገንዘቤን ክልከላኛለች። የምታውቀውን ነገር በሙሉ እንዳደርግ ያስገደደችኝ ገንዘብ ክፍል ላይ ነው እና ለገንዘብ ስትል ብቻ የሞተ ሰው መሰልክ። ታዲያ ትቀልዳለህ እንዴ? ሰው ለገንዘብ ሲል አይደለም መምሰል ይሞትስ ሲል ከነጋ። ምግብ የበላሽ አልመሰለኝም። ምንም መብላት አልፈልግም። ግማሹን ንብረቱን ሰጥቶታል እንዴ? ከንብረቱ በላይ እኮ አንቺ ትበልጫለሽ። ምን እያሉ ነው ታዲያ? የነገርሽውን ነገር በሙሉ ነግሮኛል። ታሪክሽን ስሰማ ሁለት ስሜት ነው የተሰማኝ፣ ሀዘንና ንዴት። በእርግጥ እኔም ማናድድ እንጂ ማሳዝን ሰው አይደለው። የእንጀራ አባትሽን እልህ ልጅሽ ላይ መወጣትሽ፣ ይሄ ለእኔ ትልቅ እብደት ነው። ልጄ መቼ የሚቀር የምትለኝ አይመስለኝም፣ ግን እንዴት ልብሽ በዝች ልጅ ጨከነ? በጣም ተናድጄ መትቻት፣ በጥርሴ ሁሉ ነካክሻት። ትንሽ ቆይታ አረስተው እማይት ላይ ነበር። መጀመሪያውንስ ልጅሽ መሽ ተቀየመችሽ? እና ያንን ሁሉ ነገር አድርገሻት። እንኳን መሽ ተቀየመችሽ፣ እማዬ ያልችሽ ነው። ልጅሽ የልጅ አዋቂ ናት። ይሄ እንጀራ አባቴ ተጽዕኖ ነው። አሁንም ድረስ እሷን ሳት የእንጀራ አባቴ ፊት ነው የሚታይ። ሲጀመር ልጅሽ ምን አጠፋች? ውለጄን ብላሽ ወደዚህ ምድር አላመጣሻት። እስከ ዛሬ ድረስ ማንም ተረድቶኝም እረጅቶኝ የማያውቅ እሷ ብቻ ሳትሆን ልጄ አንቺም እርዳታ ያስፈልግሻል። እሷ ትታከም ችግር የለውም። እኔ ግን እንጂ ለፖሊስ መስጠት እፈልጋለሁ። የውስጥ ስቃይሽን በጥርስሽ ሽ እየሸፈንሹው ስቃይሽን እንዴት ማወቅ ይቻላል? ይልቅ ታዲ እምጣና ሶሊያናን ሐኪም ቤት መውሰድ አለበት። ጥሩ ዶክተር አግኝቼ ላታለሁ ሲል ነበር ታዲ። ግን እኔን መክሰስ አለበት። ይበልጥ የጎዳዎች እሱን ነው። ግድ የለም። ቂም አለመያዝ ከትንሿ ተምረናል። ልክ ነው እማማ፣ በዚህ ታሪክ ትልቋ ተጎጂ ልጅ ናት። እሱ የጎዳሽስ ላይ ይቆጠር ነው። ይልቅ ካልሽስ ትልቅ ይቅርታ የሚያስፈልጋት ፉርቱና ናት። ግን እኮ መቀጣት ያለበት ሰው አለ። መቼም መጀመሪያችን አላማርም። መጨረሻችን ግን እንዲያምር እፈልጋለሁ። መቼም የሰው ልጅ መጨረሻው ሲያምር አይደለ ጥሩ። እስካሁን የእኔ ልጅ እያሉ እየጠሩኝ ነው። ምን ነው ምራቴ ብዬ ስላልጠራውሽ ቅር አለሽ እንዴ? አባቴ ግን አንተ አይደለህም አይደ አባት እንደሆንች ትፈልጊያለሽ። ምንም ይሁን እንጂ አባት ነው የሚፈልጋል። ታዲያ ምን ችግር አለው? እኔ አባት ሆንሽ አለዋ አባት ብቻ ይሁን እንጂ ስላልኩ ነው። በፍጹም አንቺን የመሰለች ቆንጆ ልጅ ልጄ እንድትሆን ስለምፈልግ ነው። እሺ እናት ልጄ አሁን ይልቅ ልጄ ነው፣ ወደ ሆስፒታል ለሆስፒታል ነው ስዳት ስለሆነ ሰዓት ባፈጅብኝ ጥሩ ነው። እኔ እንኳን አብራችኋል ሂድ። በቃ ግድ የለም አንቺ ጠብቂኝ፣ እኔ እና ሰው ልጄ እንሄዳለን።

በቃ አንቺ ከኪችን አትወጪም ብልሽ ቅር ይልሻል። እንደዚህ በፍቅር ከሆነ ለምን ቅር ይለኛል? እንደሰማሁት ከሆነ አንቺ ምንም ጥፋት የለብሽ። እባክሽ ከልብሹ ምንና ይቅር በይ ብቻ ከሆነ የፈለግሽ። እሺ፣ ቅር ብዬሻለሁ። በሰማሁት ነገር በጣም አዝኛል። እስከዛሬ ምንሽን ሳልረዳ? እንደዛ ስለተናገርኩሽ እባክሽ ይቀርታል። እኔም እኮ ትንሽ አስቸጋሪ ሴት ነበር። እንዴት? በእውነት ታዲዮስ አንቺን የመሰለች ሚስት በማግኘቱ በጣም እድለኛ ነው። ትዳር የጽናት ውጤት መሆኑን ያወቅኩት በአንቺ ነው። ለዚህ እንኳን ያንበሳውን ድርሻ የምትወስደው ታለም ናት። የማማን ታዩ ለሁላችንም ከአእምሮ በላይ የሆኑ እናት ናቸው። አመሰግናለሁ ልጄ። እንዴ የራሱትን ንብረት እኮ ነው የመለስ ለንብረቱ አይደለም ለማመሰግናለሁ ያልኩሽ በአንቺ ወደ ሰውነት መመለስ ተደስቼ ነው። ይሄን ቤተሰብ መቼም እምረሰው አይመስለኝም። ይሄው ልጅም ታክማ ልትድንልኝ ነው። እንደነገርኩሽ ልጅሽ ታክማ ስትድን ደሞ የአንቺ ሕክምና ይቀጥላል። ብቻ ምን እንደምሎት አላውቅም ማዘር። በጣም ነው የማመሰግነው። በይ በይ በይ በቃ። የቀረውን ደግሞ ልጅሽ ታከማ ስትወጣ እናከብረዋለን። እንግዲህ፣ አሁን የመጨረሻው ሰዓት ላይ እየደረሰን ይመስለኛል። ከምርቃቴ በፊት ለቤሪ እና ለልጇ የሚሆን ትንሽ ስጦታ አዘጋጅቼላችኋለሁ። ይከፈት ይከፈት ይከፈት! ለእሷና ለልጇ የሚሆን መቋቋሚያ ገንዘብ ነው። በነገራችን ላይ ደግሞ ታዲም ሙሉ ቤት ከነቃው ተከራይቶላቸዋል። ውይም አይ ላለ ሰርፕራይዝም ባታበላሽው ብርዬ ካልፈለግሽ ወይ ለእኔ ትሰጪኝ ማለቴ እንደዚህ ከተገኘማ የምላጤ የሆነ ላጥ ላጥ ማለት ነው ጠቅለል ማለት ነው እንጂ ብዬሽ እኮ ነው